እንደዛው ሁላችሁም መፍታት ትበልጣለ፣ በሃይማኖትም ጥብቀኛ ነህ እናውቃለን። እና ያ ነገር ትክክል እንዳልሆነ እያወቅህ ለምን ዝም ትላለ? ልጆቹ ከመንገድ ላይ ሲዝቱ ለምንድን ነው ዝም የምትለው? ይሄ በጣም ትልቅ ስህተት ነው። አይ ይሄ ነገር በዚህ መንገድ አያስኬዳችሁም ብለህ ብታወራቸው ምን ችግር አለ? እነዚህ ልጆች አይመለሱም ይሄ እንደ ወንድምም፣ እንደ አባትም፣ እንደ ጓደኛም ሆነ አጠገባችሁ ሆነህ ለምንድን ነው ፍጹም እንደዛ ማለት ነው። ኑ ኑ ገደል ልንግባ ካላችሁ እናንተ ሄዳችሁ ነው እንዴ ገደል የምትገቡት? ሰው ሰውን እያሳጣችሁት ነው ልጆቹን። አሁንም ግልጹን ነው የምናገራችሁ። ሰውን እያሳጣችሁት ነው። አንዱ ከጎን ሰብስክራይቢ ሳያደርግ አንዱ ከጎን ያነሳል። አንዱ ከጎን ሰብስክራይብ ሲያስደርግ አንዱ ከጎን ያነሳል። ምክንያቱም ይሄ ስራ ላይ ነው ቁጭ ተብሎ ቁጭ አስደርጎ እዛ ጋር ዙራ ሆናችኋል ከባችሁ እንደዛ ከማድረግ ይሄ ስራ እኮ እንደዚህ እንደዚህ ብታደርጉት የተሻለ ነው። እሷም እሱም እዚህ ጋር ቁጭ በሉና እንደዚህ እንደዚህ ስሩ። ይሄ ቁጭ ብላችሁ መሰዳደብ ሳይሆን መጠያየቅ፣ ጥያቄ ማቃ ለማመላለስ አያችሁ፣ ይሄ እንደዛ አድርጋችሁ ማስተካከል ትችላላችሁ። ግን ደግሞ ስለማትፈልጉ ነው። ግልጽ ነው የምናገራችሁት፣ እኔ አትፈልጉም። ለምን? ወይም ኦድን ስለተንጫጫ ስለተናገረ ይሄ? ንቀት ነው። ማንም ሰው ራሱን ንቆ አንድ ቀን ዋጋ ያስከፍላል። የሰው ንቀት ወይም ደግሞ የሰው ውድቀት የሚፈልጉ ሰዎች እንደዚህ እሺ ብሎ መቀበል አንድ ቀን ዋጋ ያስከፍላል። ለሁላችንም ዋጋ ያስከፍላል። እቺ ቀን ተመልሳ አትመጣም፣ እወቁት። ደጋግሜ የምላችሁ ይሄንን ነው። ከፈጣሪ ጋር የሚያነካካችሁ ነገር የምታደርጉ ነገር ሰው ባዝን ሰው ባልቅስ ለና ይሄ እንቧ ብር ማግኘት ብቻ አይደለም። ውስጣችሁ መጀመሪያ ቤተሰባቻችሁ ደስተኛ መሆን አለበት በቤተሰብ ዙሪያ ደስተኛ እግዚአብሔር እኮ የሚቀጣም የሚያስደስተን በአንድ ቀን በአንድ መንገድ ብቻ ሳይሆን በአንድ ጎን ሳይሆን በብዙ ነገር ነው። በአንድ ነገር ደስተኛ ስንሆን፣ በአንድ ጎን ደግሞ ሚዛናዊ ነው። ህይወት ሚዛናዊ ናት። በአንድ ጎን ደስተኛ ስትሆኝ፣ በአንድ ጎን ደግሞ አንቺ የምትፈልጊው ወይም አንተ የምትፈልገው ነገር በጣም ሊኖር ይችላል። አያችሁ፣ ልክ ገንዘብ እንደምንፈልገው የምንፈልገው በጣም ያንን ነገር ደግሞ ልክ እዚህ ጋር አልቅሶ ደምን ባሆነ ማናገኝ የምናዝንበት ነገር ይሆናል። ለምን እንደዚህ ለእኔ እግዚአብሔር? ታዲያ ይህንን እግዚአብሔር ማማረር አይደለም። ብዙ ነገር አለ። እዚህ ጋር ደስተኛ ሆነች፣ እዚህ ጋር ደግሞ የምትፈልጊ ማጣት በጣም ከባድ ነው። እግዚአብሔርን ማማረር፣ እኔ እግዚአብሔር ምን አደርጌ ነው ብሎ እኔ ምን ሰርቼ ነው፣ ምን አደርጌ ነው፣ ምን አጠፋው ጌታ ሆይ ምን አጠፋሁት? ብላችሁ ጥያቄ ራሳችሁን ጠይቁ። ህይወት ህንፃ ላይ ስለኖርን፣ ህንፃ ስላለን፣ ድርጅት ስላለን፣ አስራ አምስት መኪና፣ አስራ ስድስት መኪና ስላለን ደስተኞች አይደለም። የምንፈልገው ብዙ ሰው ብዙ ነገር አለ። በሚሊየን ገንዘብ ስለኖረሽ ስለሰራሽ አይደለም የምትፈልገው ነገር አለ እግዚአብሔርን በሚሊዮን የሚቆጠር ብር ኖሮት ልጅ የሌለው ሰው አለ። አያችሁ፣ ብዙ ነገር ስህተቱ ምንድነው? እግዚአብሔርን ምን አስከፍቼ ነው ማለት አለበት። ትልቁ ነገር የእግዚአብሔርን ጥበብ መፍራት ነው። ጥበቡ ትልቁ ነገር እግዚአብሔርን መፍራት ነው። ከዚህ ጋር ወይም አንድ ነገር እኔ አልተከፋውም እኔ ደስተኛ ነኝ ብቻ እንትን አይደለም እኔ ደስተኛ ነኝ እኔ ዛሬ ሚዲያ ላይ ደስተኛ ነኝ እሺ ወደኋላ ያሉትስ አንድ ሰው ደስተኛ አንድ ነገር ብዙ ነገርን ታስጠፋለች ደስተኛ ስለሆንሽ ስለለበሽ ስለበላሽ ስለጠጣሽ ብር ገንዘብ ስላለሽ ብቻ አይደለም ቤተሰብ ዙራ ማሰብ አለበት እየተከፋበት ቤተሰብ ዙራ ነገ ምን ሊገጥመኝ ይችላል መደምንባ የምናለቅስበት አለን ያ ነገር እኔ ምና የሰው እንባ ጥሩ አይደለም። ለማትፈልጌ ነው ሰው ማዘን፣ ሰው ማስደንገጥ ጥሩ አይደለም። አንድ ጊዜ እስቲ ሰከን ብላችሁ ይሁ። በውሸት የሚበላ በውሸት የሚመጣው ይሄ ነገር፣ በውሸት የሰው እንባ፣ አንድ ህዋ የአንድ አምላክ ህዋ ዋጋ ያስከፍለናል ሁላችንም። አሁን እኔ እዚህ ጋር ያላችሁ ሁላችሁም እያልኩት ነው ያለሁት አስደንግጦ ከመብላት ለፍቼ ለፍቼ ያ ሰው ተደስቶ ሰው ተደስቶ ባልበላ እየራበኝ ባድር ይሻለኛል። ሰው ተደስቶ እኔ ባልበላ እየራበኝ ቤተኛ ነው ምሻለኝ። ሰው አልቅሶ ሰው አዝኖ ከምበላው ባልበላ ነው፣ ዝም ብዬ ባድር ነው ምሻለኝ። ሁላችሁም ትምህርት ውሰዱ። በዚህ ሰሞን የተነሳ ቪዲዮ ትምህርት ውሰዱት። በልታችሁ በሀዘን ሰውን አዘን አርጎ ሰውን እንትን አርጎ በልቶ ከመተኛት ሰውን አስደስቶ ሰውን ደስተኛ አርጎ እራሱ አዝኖ ባይበላ ነው ማደር የሚሻለው። አያችሁ፣ የሰው ደስታም ደስታ ተመኙ። አንዳንድ ጊዜ የራሳችሁን ደስታ የራሳችሁን ማገኘት ብቻ ሳይሆን የሰውም ደስታ ተመኙ። ለአንድ ለአስር ሰው ብላችሁ ምንም ነገር፣ እኔ ዛሬ ወርቅ በወርቅ ለብሼ የምፈልገውን ነገር በጣም ምንም ምንም አይሰራልኝም እኔ እና አለው? አንዳንድ ሰዎች የምትሰልቹት ብዙ ሰዎች አላቸው፣ ግን ደግሞ ምን ጥቅሙ ምንድን ነው እንድኖ ምንድን ነው የሚችሉ በጣም ስለማትለዩ ነው። ስለምንወዳቸው ስለምናከብራቸው ከስህተቱ እነሱ ከስህተቱ እንዲታረሙ ነው ነ እንፈልገው አመሰግናለሁ ስለደከማችሁትም አመሰግናለሁ ስላዳመጣችሁም አመሰግናለሁ እጭ እቺ መጣች የምትሉትም ደግሞ አመሰግናለሁ ጨርሻለሁ

ማንዲ ዓለም አሁን የላቸው እግዚአብሔርን ጌታ ምስክሬ ነው። አንዳንድ ጊዜ ፈጣሪ መፍራት ወይም ደግሞ እንትን ማድረግ በጣም ከባድ ነው። ብዙ ነገር ብዙ ነገር መፍራት ገንዘብ እዚህ ጋር ገንዘብ አግኝተኑ ስለጨፈር ምን ብቻ ሳይሆን የወደ ኋላው ፋሚሊ ማስታወስ አለበት። በአንድ ነገር የምትጠፋ አንድ ሰው እኮ ሀገሩን ይበጠብጣል፣ ቤተሰብ ይነካካል። አየሹ ቤተሰብ ይሄ እምባ ሰው ደንግጦ እምባ የሚመጣባችሁ ደስተኛ ሆኜ እኔ ሆዴ ነፍቼ ከተኛው ምን ዋጋ አለ? ሌላ ሰው የሚነካከል የእኔ ሰበቡ እኮ እኔ ምንም አይመስለኝም። እኔ ግን ብዙ ነገር አጣተኛ ነኝ። ምንም ነገር አደርጋለሁ። ሰው ያለት ምን እኔ የምንቸገረኝ? እኔ ስራዬ ነው በቃ ሰሪቼ ልብላበት የምል ይሄ ሆዴን ሞልቼ እኔ ብቻ ልደር የምል ከሆነ ይሄ በጣም ትልቅ ስተት ነው። ራስሽ አዝነሽ ሰው ተደስቶ ቢኖር ነው ምርጫው፣ እግዚአብሔር የምንፈልገው ይሄ ነው። ሰው ተደስቶ ራስሽ አዝነሽ ራስሽ ዋጋ ከፍለሽ ለሰው ራስሽ ዋጋ ከፍለሽ ነው እንጂ ማኖር አለብሽ አንቺ። ለሰው አዝኖ ሰው እያለቀሰ ሰው እያለቀሰብሽ አንድ ቀን ዋጋ ያስከፍላል። የአንድ እንባ ጠብ የምትል ዋጋ ያስከፍላል። ያቺ ናት ምላስሽ ይውጣል በለው እና ያቺ ዋጋ ያስከፍላል እና ሁሉንም ነገር እናንተ ተረጋግታችሁ ወደ ዛሸኛት እቺ እንደዚህ የሚጫመላለቁት አይምጡ እና ሁሉንም ነገር እና የምናደርገው ነገር የምታደርጉን ነገር ሀዩ እያወራው ስለሆነ ታውቂያለሽ ነገሩ እና ሁሉንም ነገር በስነ ስርዓት ተረጋግታችሁ ሁላችሁም እዚህ ቤት ያላችሁ በጣም የተባረካችሁ የተቀደሳችሁ ለሰው ሀሳቢ እንቁ የሆናችሁ ልጆች ናቸው ተማሩበት። ልጆቻችሁ ልጆች ያላችሁ ልጆቻችሁን አስተምሩበት። እግዚአብሔርን የሚፈልጎ ነገር እንዳታደርጉ። እራሳችሁን ተቸግራችሁ ለሰው ኑሩ፣ ለሰው ኑሩ ስላችሁ ራሳችሁን በልክ መሆን አለበት። ግን እናንተ እየጠገባችሁ ሰውን አስከፍታችሁ እየጠገባችሁ ማደር ይሄ ትክክል አይደለም። ለነገ ለአንድ ቀን ዛሬ ምንም ላይ መስለኝ ዛሬ ምንም አይመስለኝም እና ብዙ ነገር ነው። ዛሬ ልጅነት የሚሆን ምንም ይሆን ስለጠገምን ብቻ ስለእንትን ስነስል ብቻ ምንም አይመስለንም። ፋሚሊ ይነካካል። ፋሚሊ ተነካ ማለት ልጆቻችን ላይ ሊመጣ ይችላል። ገና ትውልድ ነን፣ ገና ምን እንወልዳለን። ገና ኮ ገብቶ እንደ ወታደሩ አይነቶች አሉ። ገና ገብቶ ይወልዳሉ፣ አግብቶ ይመጣል። ገና ያላገባን ደግሞ እንደኔ አለ እንደ ዜድ ና እንደ ሀይው ደግሞ ገና ገብተን እንወልዳለን። እግዚአብሔር ይልጣችሁ። ያ ነገር ደግሞ በልጃችሁ አፈቃሪ ልገና ልናፈቅር የምንሄዱ ሰዎች አለን። አያችሁ፣ ያ ነገር እኛ ብቻ ደስተኛ እንሆን ማለት በጣም ከባድ ነው፣ እና ያ ዋጋ ያስከፍላል። እኔ ብቻ ደስተኛ ሁኜም መኖር ከሆነ እዚህ ምድር ላይ መኖር ምንም ጥቅም የለውም። ቤተሰቦቼ ካልተደሰቱ ወይም አንዱ እየተከፋ አንዱ እያለቀሰ አንዱ ደምን ባያወረደ ከፋሚሊ ውስጥ እኔ ደስተኛ መሆን ዋጋ የለው። ይሄ እግዚአብሔርን እና ከዚህ እንደ እግዚአብሔር ሁላችንም ልቦና ስጣችን። የተሳሳትኑ ደግሞ እግዚአብሔር ያርመን፣ ልቦን ወደ ቦታችን። እግዚአብሔር ሁላችንም የምንሰራ በቀን ዕጣት የምንሰራ ዕጣት መድኃኒዓለም ይጠብቀን። አላህ ይጠብቃችሁ። በያላችሁበት እግዚአብሔር በሰላም ወደ ሀገራችሁ ያግባችሁ። ወደ ኢትዮጵያ ያላችሁ ደግሞ እዛው ሀገራችን ሰላም ያደርግልን። ዋና ትልቁ ሰላም ነው እና ከሰላም ውስጥ ብዙ ነገር አለ። እግዚአብሔር ልቦናችን እኛም ወደ ራሳችን። ሰው መውደድ በጣም ከባድ ነው። ሰው መውደድ አጣት አይደለም፣ ይሄ ነው አጣት አይደለም። ሰው መውደድ በሌሎቹ አጣት ከሆነ በእግዚአብሔር መንገድ ደግሞ አጣት አይደለም፣ ጸጋ ነው። ሰው ማውደድ የሰው ፍቅር መስጠት ጸጋ ነው እና አትዘኑ። ሰው ወደዳችሁ፣ እኔ ለምን ሰው ወደድኩት ብላችሁ አተዘኑ ይሄ ጸጋ ነው። ሰው ማውደድ ሕዋነት ጸጋ ነው እና እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በክንፉ መቤቴ ሽፍን ቅፍ ድግፍ ታደርጋችሁ እና አላ ይጠብቃችሁ አላ ባያላችሁበት የምትሰሩትን ስራ የመጣችሁበትን ዓላማ እግዚአብሔር ያሳካላችሁ። በጥንጡ የምታገኙት በእውነት በራሳችሁ በላባችሁ ጠባርጋችሁ ያገኛችሁት ለምን አምስት ሳንት ባትሆንም እሷን በረከቱን ይብዛላችሁ። ያንን በረከት ነው እግዚአብሔር በረከት ያድርግላችሁ። የምታገኙ ጤንጥዬ እግዚአብሔር ከፍ አድርጎ በረከቱን ይስጣችሁ። ጨርሻለሁ። ተጫወቱ። መንገዱ ለቅቅ ያሉ መጫወትም የምትፈልጉ ምታማውራት የምትፈልጉ ከሆነ ግቡና አውሩ። ችግር የለውም። አመሰግናለሁ። ወዳችኋለሁ። አከብራችኋለሁ። ተባረኩ። ወዳችኋለሁ። ውድ እህቶቼ ያርሻለሁ። ምን ምን የምትይ ነገር አለ? እናመሰግናለን የኔ ቆንጆ፣ የኔ እህት፣ የብረቱ ምሰሶ ለዚህ ቤት በጣም ነው የምናመሰግነው። መሰከነው እህት ከልብ ነው የምናመሰግነው። ፈጣሪ ባለሽበት ይጠብቅሽ እህቴ። ሌላ ምንም የምልሽ የለም። የሚነጋገሩም ሰዎች ይከባበሩ ነው። ሌላ ምንም ይከባበሩ። ብዙ ነው ንግግር መጥፎ ነው እና መልካም ይሁንላችሁ ሁላችሁም፣ ከታችም ከላይም ያላችሁ ሰው ለሰው ልጅ መድኃኒት ነው። በእውነት ነው የምላችሁ። ንግግር ደግሞ መጥፎ ነው። ተከባበሩ። እኔ በሁሉ ነገር እኔ ድብድብ ሰው አህይ አይደለም። ድብድቡ የሚወደው ግን ንግግር በጣም ፓዋር አለው። መጥፎ ነው። ጥሩ ንግግር፣ መልካም ንግግር ጥሩ ነው እና ተከባበሩ ሁላችሁም በያላችሁበት እህቶችም ለሰው ብላችሁም ማትጣሉ እኔ ኦዲንሱ ብቻ ነው እንትን የሚለኝ የሚያሳዝነኝ፣ እነሱማ በውሸታ እንደሆኑ ህዝቡ እንትን ብሏል። ስለዚህ እናንተም ተከባበሩ። አይምዬም ብሩኬም ተከባበሩ በእውነት መጀመሪያ ክብር ለራሳችሁ ስራችሁም እናንተንኛ ትልቅ ላይ ነው ምንትን የምንለው እና ፈጣሪ ይጠብቃል። ነሱ ለማንኛውም እና ውስጥ የገባ እኔ ጋ ነው ወይስ ሁሉም ጋ ነው? እኔ ጋ ውስጥ ገብቷል። እና ዩዘር በእንግሊዝኛ መግባት ፈልጋ እገባለሁ ብላ መጣች አንድ ዩዘር ከካናዳ ነው ምናምን እንደዚህ እንትን ነበረች እና እንግሊዝኛ ተጽፋለች። እኔ እኮ አማረኛ ማታወር ይመስሎኝ በእንግሊዘኛ ታወራለች ብዬ ሞቼ ነው በላለች። ቢንቶ ሰውዬ፣ ቢንቶ አድርጌበት ጣፋ አንድ ሁለት ቀን ብቻ ጣፋለች። አሁን አልመጣ ሁለት ቀን ብቻ ወርቶኝ ጠፋለች እኮ። ትላንትና ደግሞ እስከለቱ ስምንት ሰዓት እኮ ነው ያወራቸው። እኔ ትላንትና ማለት ነው ማታ የነበራችሁት እንዴ? ትላንትና ሳዳ ትላንትና ሽር ግድ እያለች ነበር ቤቷን ከፍታ እየላችሁ ማታ ደናደሩ ብላ ደናደሩ ነው ምናምን ሲባሉ ሳሚቼ ቤቱ ገለበጡት። ከዛኒ በቃ ጨረሱት። እነዚህ ሰዎች የሉም ብዬ ዞር ዞር ዞር ነበር። መጨረሻ ላይ ቁጭ ብሎ እያወሩ ነበር። አንቺ ተመልሶ ስንት ሰዓት? እኔ እስከ ስምንት ሰዓት ድረስ አልተኛሁም። ግን ላይ ባያስገባኝም ይሄኛው ዋይፋይ ነው ወይ ከነበር ከዛ ስዞር ስዞር ፖስት ወይ ምናምን ሁለት ቪዲዮ ፖስት፣ ከዛ ፕራይቬት አደረኩት። ደግሞ ፈራሁ፣ ወደ ሌላ የሚሄድ መስሎ ምናምን ማለት የሆነ ሙዚቃው እኛን ኦዲየንስን የሚገልጽ ነው ግን በሌላ የተረጉሙት ብዬ ተውኩት። አይተረጉሙት ትላንትና ሁሉም ሆነ እንዲያው አይተሹ ከሆነ በግሩፑ ተለቁ አለቁ። ያን ነው ስጀ ነበር። ከዛ ፈራ ትናንትና እኮ አዩዬ ሁሉም ከፍቶታል። ብታይ በትናንትና ቪዲዮ ያልተከፋ ህዝብ በጣም ያንፎቶ ነበር እኮ ይሄ እንትኑን ፕሮግራሙን እኮ ትላንትና። ቶቶ የልዩን ራሱ መልሶ ቢያመጡ ጥሩ ነበረ። ትላንትና እኔ ራሴ ኦፍ ስዬ ኦፍ እኔ ትናንትና ማለት ነው ትናንትና፣ ጠገባቸው ቢሆን ይሄ የፖሊሶቹን ትናና ግን እንዲወሳ ጥርግ ጥርግ ጥርግ ባደርጋቸው ደስታ ነበር። ሁሉንም በእውነት ነው። እንዲሁም ደስ አይደለም። ትናንት፣ አዎ፣ ትናንትና ማለት ነው ልክ ነው። በትናንትናው ቪዲዮ ብዙ ሰው ስለተቀየመ ኦሴ ዛሬ

ምንድን ነው የምትነፍሰው? ማውራት ፈልጋለሁ። ምንድን ነው እናንተ? እሺ፣ እሺ። ያለ ጊዜ አንቺ ነው። ማንም ሰው እንዳያስቆመኝ አልፈልግም። እኔም ሰው ነኝ። እኔ ማውራት ይችላለሁ። አሁን ማለት ነው ኦኬ። አሁን ማለት ነው። እንስ ማሻውሪ ያወራው አሁን ማለት ነው። እናንተ ሐያ አራት ሰዓት ስለነሱ ነው የሚታወሩት። ስለ ራሳቸው አወሩ። ስለ ራሳቸው አስቡ። አንደኛ ደረጃ የሰው ልጅ ያየ ገደል አይገባም። እነሱ ያዩ ነው። የበፊቱ ቪዲዮ ቡታጀራ ላይ የሰሩት የነበሩትን ቪዲዮ ሁሉንም ያያሉ። ጥቅሙ የቱ ጋ ነው? ጉዳቱ የቱ ጋ ነው? እነሱ ያቃሉ። ገባችሁ? አሁን እኛ ቤት ውስጥ ትላንት የሰራኑ ነገራቶች፣ ትላንት የሰራችሁት ምግብ እኔ ዛሬ ደግም አልሰራም። ምክንያቱም አይፈልጉማ። እነሱ የማይፈልጉት ነገር አላደርግም። እነሱ ኦዲየንስ በየቀኑ ነው ኮሜንት እየጻፈ ያለው። ኮሜንቱን እኮ ያ ያለው እዚ ጋ እናንተ የምታወሩት ያ ያለው ኦዲየንስ አይፈልግም። ይሄንን ስራ እንቀይር ብሎ እኮ መቀየር ይችላሉ፣ ግን እምቢዋሉ። እነሱ እኮ በራሳቸው ጭንቅላት የሚሄዱ ልጆች ናቸው። ከራሳቸው አልፎ እኛም የሚያስተምሩ ልጆች ናቸው። ቤታቸው ከዚህ በፊት በፍቅር ነው የሚታወቀው። የፍቅር ቤት ብሎ ነው የሚጠራው። በፍቅር ነው የመጡት ገባቸው አይደል? ህዝቡ ከነሱ አሁንም ፍቅር ነው የምፈልገው። እኛ ጠዋትም የነሱ ቪዮ ነው የምናየው፣ ቀንም የነሱ ቪዮ። ሳስክራይፋቸው ቀነሴ ጨመረ። የእኛ ስራ ይሄ ነው። እነሱ እኛ እነሱ እንደምንጨናነቁ እነሱ አይጨናነቁም። የኛ እሺ፣ ምን እናደርግ። ትላንትም ስለሱ ማታም ስለሱ ቀንም ስለነሱ። ያውቃሉ እኮ ምን የቱኑ ጉዳቱ የቱኑ ጥቅሙ እኮ ያውቃሉ። ይህንን ስራ ከጀመሩ በኋላ የትኛ ጥቅም ነው ያገኙት? በእውነት ነው የምላችሁ፣ እኔ ስለኛ ነው በጣም ያሳስበኝ ያለው የእኛ ከዚህ ልጆቹ ሄዶ እዛ ላይ በእውነት ነው የምላችሁ፣ ዩቱብ ከፍቶ የማደም ቅመም የነበሩት ዩቱብ ዩቱብ ከፍቶ ኢትዮጵያ ላይ ሄዶ እንሰራለን ብሎ ማናቸውም የማዳም ቅመሞች የሆናችሁ በሙሉ ማናቸውም ዞር ብላችሁ አታዩ ብዙ ልጆች ማለት ነው። ከዚህ ገብቶ እናንተ በቃ የነሱ ብቻ ትልቅ ዩቱበሮች ብቻ ስለነሱ ማውራ ስለነሱ ምንድነው? እናንተ ስለራሳችሁ አውሩ። በቃ እነሱ ያውቃሉ። ደከምን እኮ ሳኩ ተጫወቱ። ስለራሳችሁ አውሩ። ደከምን በቃ ያውቃሉ። በእውነት ያውቃሉ እንዴ! ስለ አንድ ሰው ብቻ ሁልጊዜ ማውራት፣ እነሱ እዛ ትሄዳላችሁ፣ ዩቱ መግባት እኮ ሰለችን። በእውነት ነው የምላችሁ። እዛ ትሄዳላችሁ፣ ወንድኑ ወንድ ይጎትታል። እዛ ትሄዳላችሁ፣ ሴት ይጎትታል። ለምን? ስለዚህ ምንድን ነው ብሳንቺ ደግሞ? ስለዚህ እናንተ ስለ ራሳችሁ ፈታ በሉ። ቀን ማታ፣ ለሊት ሁልጊዜ ስለ እነሱ አታወሩ፣ ፈታ በሉ። በቃ እኔ ጨርሻለሁ። እንዴ ምንድን ነው እናንተ፣ ሰለችን እኮ

ንታና አንድ ልጅ አለች፣ እንትና ጋር አብሬሽ ጋ ሁሌም ኮመንት ትጽፋለች። ሁሌም አያት አለው እግዚአብሔር መፍራት የመጀመሪያ እግዚአብሔር መፍራት ጥበብ ነው ምንድን ነው ብላ ትጽፋለች። ሁሌም ማለት ነው ከዛ በላይ የምጽፈው አዎ በቃ ትልቅ ነገር እሱ ነው የምጽፈው። ሁሌም እስኪ ገብታችሁ ይውት ልብ ብላችሁ አብድሽ ጋ ነው ኮመንት ላይ የምጽፈው ሁሌም ማለት ነው እና እግዚአብሔርን የሚፈራ ሰው